ስላችሁ ውደኛ ቤተሰብ ወይ እንዴት ናችሁ? ደህና ናችሁ። እኛ በጣም ሰላም ነን አልሐምዱሊላህ፣ በጣም ደህና ነን። ካሜራው ይታይ አይታይ አላቅም፣ ፊቱን አዙሬ ነው የምቀርጸው። እና እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። ያው ሰሞኑን በጣም ደስ ስላለኝ በጣም ደስ ስላለኝ እኔን ደስ ስላለኝ እናንተም ሙላችሁም ደስ ብሏችኋል ደስታችሁን ደግሞ ኮሚንት ላይ ላይካችሁ ላይ በቃ ሁሉን ነገር ስላየሁ ቴንኪው ሰው ከልብ ነው ማመሰግነው፣ በጣም ነው ማመሰግነው። እናንተንም ደግሞ አላህ ያስደስታችሁ። በሀገራችሁ ላይ መታችሁ እንደኛ የምትኖሩ አላህ አድርጋችሁ። ከቤተሰቦቻችሁ እንዲሁም ከልጅም ካላችሁ በቃ መላው ቤተሰቦቻችሁ ጋር ጥሩ ኑሮ እንድትኖሩ ምኞቴ ነው። ወላሂ ላዚም ሐቅን እንዲሁም ከልቤ ነው መማረቃችሁና አላህ ምኞታችሁን አሳክቶላችሁ አገራችሁ ገብታችሁ እንደኛ ስቃችሁ የምኖሩ ኖሮ አላህ ያድርጋችሁ። በጣም ነው የማመሰግነው፣ ደስ ይለኛል። በቲክቶክም፣ በዩቲዩብም በኮሜንቱ በሙሉ አረ ቢስሚላህ ይለያል ትለያለች ያለችው ሁሉ የምላቸው እና ዛሬ ዳውድ ሙድ እየያዘብኝ ነው የመጣው ስንመጣ አልተመቸኝ ማቀማመጡ። ዳውድ ሙድ እየያዘብኝ ነው የመጣው። ስለዚህ መንሸጠሻ ምናምን ምናምን እያለ ስላለኝ እኔ ደግሞ ቪዲዮ መስራት ስለፈለኩኝ ምንም ሳልናገር አኩርፌ በቃ አኩርፌ ነው የመጣሁት ማለት ነው። አይዲያ በቃ የሆነ ነገር እሱም ፕራንክ ማድረግ ስለፈለግኩኝ አኩርፌ ነው የመጣሁት። በቃ ምንም አላልኩም፣ አልተናገርኩም። ዛሬ ደግሞ ድምፅሽን ነው እንደ የሰረቁሽ ሱቅ ቁጭ ብላሽ ምናምን እያለ ብቻ ሙድ እያዘብን ነው ቤት እስክንገባ ድረስ የመጣው ማለት ነው። ስለዚህ ምን አደርጋለሁ መሰላችሁ? አሁን እኔ ገላይን ታጥቤ እዚህ ነበርኩኝ አልጋ ክፍል ገላይ ታጠብሽ ዋርስ ጅማ እነሱ ደግሞ እዛ ቡና እየጠጣ ነው። ስለዚህ ሲጠራኝ ሲጠራኝ ዝም እያዋለሁ ከዛ ምን ሀሳብ ለምን ከዜራ ደቅኝ ሲመጣ በቃ የኮረፉ ያዘንኩ መስዬ ቁርትም ብዬ ቁርትም ብዬ ለምን አለቀመጥም ሚለባለው መሰላቸው። እሺ ቆይ በቃ ትልቁ ቴሌቪዥን ተሰበረብን ይለዋሉ። አርባ ሁለቱ ማለት ነው ትልቁ ቴሌቪዥን አርባ ሁለቱ ፈጣሪ ቅር ይበለኝና እንዳይሰበርብኝ አርጉልኝ ያው ብቻ በቃ መጀመሪያ ማይክሮፌ ስለመጣሁ የሆነ ፕራንክ እሱ ማድረግ ፈልጌ ነበር። እዛ ነበር ማድረግ የፈለኩት እሱ ስራ ቦታ ማለት ነው። ግን አልተሳካልኝም። ስለዚህ አሁን ምን አደርጋለሁ መሰላችሁ? ኮንተን ብ እያቀመጥና ተክስ ብዬ ነይ ምግብ ምናምን ሲለኝም አልበላም ነው የምላቸው። እሺ ስለዚህ ቪዲዮ እንደሚሰከል ተስፋ ሊሆ ላይ እየተጣራ ነው። እና ስለዚህ እናንተ ላይክ አርጉኝ፣ በጣም ነው የማመሰግናቸው የምወዳችሁ። ቪዲዮ ላይክ አርጉልኝ ኮሚቴ አስተያየታችሁ ነው ስጡኝ። እንኳን እንዳገቢ ነው የምትሉኝ፣ አሁን ችግር የለውም አልገባም። ግን አንዳንዴ ደግሞ ደንገጥ ማድረግ ጥሩ ነው። ሁላ የጣፋጭ ነገር የለም። ሆም ጥጥ ያለ ነገር ማግመስም ግድ ነው እና ዛሬ ፕራንክ ላደርገው ፈልጌያለሁ። ስለዚህ እስተሚጠራኝ እስተሚመጣ ካሜራውን አቆመዋለሁ እንጂ ሁላ ያልሄድም። እዚህች ቁርትም ነው ነው አልሰማችሁም? አሉ እሺ፣ ቆይ ቀረብ ላርገው ርቀት ስላለሁ እንደዚህ ሲሆን ይርቃል። ስለዚህ ልሳብ ምንቀመጥበትም ማለት ነው ዳቁም ቆይ እየመጣ ነው ለቀመጥ

ስለዚህ ግን ላስጨንቅህ፣ በል ነው እሺ። እንደምን እሺ፣ ተቆጣኝ። አዎ፣ ወላሂ ሰድበኝ። አዎ፣ ኧረ ትልቅ ነገር ነው ሲባል ምንም እናድርግሽ ነው። እንግዲህ አታስጨንቅኝ፣ እሺ። ምንድን ናርገሽ ነው? ቴሌቪዥን ቢሰበር ማለት ነው፣ ለምሳሌ ቢሰበር መሰራት ይችላል፣ ይሰራል። ትልቁ ቴሌቪዥን አርባ ሶስቱ ተሰበረ እኮ ነው።

ልብሱ ጋር አረቢያን መጅልሱ ጋር ምንጣፉ ጋር ቁጭ በይ ብዬሽ ነበር። ቴሌቪዥን አውልቆ ስራው ተፈቶ ካርቶን ሙሉ ተፈቶ ደግሞ

የተለያዩ ለትራስ ለፍራሽ የሚሰጡ ሁሉንም እሸጣለሁ። ሁሉም ማለት ነው። ያንን ሽቶ እኔ